የለም። ከአማራ ክልል የሚባል በታሪክ የለም። የለም፣ በታሪክ የለም። አማራ ክልል የሚባል በታሪክ የለም። ጥያቄ አለ፣ እኔም ጥያቄ አለኝ። የትግራይ ድንበር አልዋሃ ነው ብዬ አምናለሁ። የትግራይ ድንበር ባምቢሎ ምላሽ ነው ብላለሁ። ባምቢሎ የት እንደሆነ ታውቃለህ? ጎንደር ከተማ ወጣ ብላ። ታሪካዊ ዳራ ታሪካዊ ሰነድ ይዤ ነው። ይሄ ግን ብድግ ብዬ ነገር ጉልበት ቢኖረኝ ታንክና ድሮን ቢኖረኝ አደርገዋለሁ። አላደርገው ሌሎች ደግሞ የሚያነሱት አለ ተከዜ ነው የትግራይ እኮ ይኖር እሱ አርል መለሳለ ተከዜ ነው ይበልሰው፣ ችግር የለብኝም። ተከዜም ጠይቅ፣ አክሱምንም ጠይቅ። ስትፈልግ ትግራይ በሙሉ የአማራ ክልል መበል ጉዳይ አይደለም። ሰው ማስረጃ ትይዛለህ፣ እንከራከራለን። ህግ ይዳኛል፣ ታሪክ ይዳኛል፣ ህዝቡ መሬት ላይ ያለው ህዝብ ይዳኛል። እኔ ባምቢል ወላለሁ። መፍትሄው ምንድን ነው? ጉልበት ህገ መንግስቱ አንዴ ሆኗል አይደል? አንዴ ተመስርቷል። እንዳንዳንዱ ከህገ መንግስቱ ፍትህ የተወሰዱ ምናምን ያሉ ያንንም ቢሆን ቻርተሩን ማየት ነው። ትግሬ መጪው ይባላል። ጎንደር ቤተ መንግስት በነበረበት ጊዜ ወጥቶ ይየመጣና አስከቡ ነው። ድንበር እኮ ማለት ነው። አደርቃ የሚባል ወረዳ አለ። አደርቃም ማለት ነው። ታውቃለህ? ወረዳው ራሱ በትግርኛ ነው የሚጠራው ከሃምሳ ስልሳ ሺህ በላይ ሰዎች የማሰባሰብ ወደ ትግራይ ክልል መካል እንፈልጋለን ብላ እነ መለስ ዜናዊ በስልጣን ላይ በነበሩበት ጊዜ ግን እነ መለስ ጉዳይ አልነበረ። ምክንያቱም ብሔርተኞች አልነበሩም። ይሄ ብሔር አጀንዳ አልነበራቸውም። ስለዚህ ትግራይ ላይ ቆየ፣ አማራ ላይ ቆየ፣ ጉዳያቸው አለ። ስለዚህ ሂስቶሪካሊ እንነጋገር ከተባለ መቼ ነው ታሪክ? ለምሳሌ ምዕራብ ትግራይ ተብሎ አሁን የሚገለጸው አካባቢ እኮ ወደ ሰሜን ጎንደር እንኳን የሄደው መቼ ነው? ወይም የሰሜን አውራጃ የሚባል ይሄ የሄደው መቼ ነው? 1948 ዓ ምት ኮ በሰዎቹ አካባቢ ህዋት 1948 ወደ ስሜን አውራጃ ሄደ ነበር። በኃይል የተወሰደ እንደሆነ በኃይል ወደ ስሜን የተካለለው የራያም እንደዛ ከራያ ገበሬዎች አመፅ በኋላ አሉሃ ምላሽ ነው። ድንበር ትግራይ አፄ ኃይለ ስላሴ የራያ አመፅን ለመስበር ብለው ግብር ጣሉ አንድ። ከዛ ደግሞ ግዛቱን እስከ ማጨው አካባቢ አምስት ኪሎ ሜትር እስኪቀረው ድረስ ቆረጡና ለልጃቸው ለአስፋ ወሰን ደሴ ሆኖ ያስተዳድር ስለነበር ሁሉን ለሱ ሸለሙት ይሄ ሰነድ ነው ታሪክ ነው ማወራ ይሄ ፖለቲካ አይደለም ማወራ ይሄ ጥያቄዎች ግን ይኑሩ አልተወከልኩም መሰረት ይሁንን ማለት ለምሳሌ በአማራ ልሂቃን ፖለቲከኞች በኩል አልተወከልንም ምክትል ጠቅላይ ሚኒስትር ውጭ ጉዳይ ሚኒስትር በቅርብ ጊዜ የህገ መንግስቱ እንዲሻሻል አሁን የምከራከር መስሎ ነው፣ ለህገ መንግስት ጠበቃው እኛ አልተከራከርም። ትግራይ ያጠፋ ግን ህገ መንግስቱ በራሱ ጥያቄ የሚነሳበት ስለሆን ጥያቄ የሚነሳበት ህገ መንግስት ላይ ቆመን እንከራከር። መነሻችሁ ምን ይሆን? ጉልበት ይሁን? ከዛ በፊት ህገመንግስት አለው ይሄ ሀገር ወዴት? አማራ ክልል የሚባለው የለም አማራ ክልል የሚባል በታሪክ የለም። በሰለጠነ ህብረተሰብ ውስጥ የሚደረግ ክርክር መነሻዊ ቤንች ማርክ ያስቀምጣል። ለእኔ ቤንችማርኩ ህገ መንግስት ነው። ሌላ ቤንች ማርክ አለ የሚል ሰው ካለ ይምጣ፣ ችግር የለው።